በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችው የቅዱስ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የስርዓት የቃል ኪዳን የበረከት ልጆች የጻድቃን የሰማይታት የሐዋርያት ወዳጆች በህያሉ በቅዱስ እግዚአብሔር ፍጹም ሰላምታ ቃል እንደምን ቆያችሁ? አሜን። እንደ ቸርነቱ ብዛት ኃጢአታችንን ሳይመለከት በቅድስና ስፍራው ያሰባስበን ስለ ቃሉ እንድንነጋገር ቃሉን እንድናደምጥ የፈቀደልን ስሙ የተመሰገነ ይሁንልን። እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን እያል የዛሬው የኤዶም ቲዩብ መርሃ ግብራችንን እንጀምራለን። እንግዲህ ይህ ቅዱስ ቃል ይህ የቅዱስ አምላካችን የእግዚአብሔር ቃል ለሌሎች ላልሰሙት እንዲዳረስ ሼር፣ ኮፒ ሊንክ በማድረግ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የሚል መልእክታችንን በመጀመሪያ እናስተላልፋለን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ነቢዩን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል። ማንም ከነዚህ ከታናናሾች ላንዱ ቀዝቃዛ ውሃን ብቻ በደቀ መዝሙር ስም ቢያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ብሎ በተናገረው በዚህ ቅዱስ ቃል አማካኝነት የእለቱን የአባታችንን ታሪክ ለመማማር እንሞክራለን። መነሻችን መሰረታችን መጽሐፍ ቅዱስ ነውና መጽሐፍ ቅዱስን መነሻ አድርገን ቅዱስ የሆኑትን እግዚአብሔር አምላክ ያከበራቸውን እግዚአብሔር አምላክ የወደዳቸው ቅዱስ አባት ታሪካቸው ምን ይመስላል፣ ህይወታቸው ምን ይመስላል የሚለውን አጠር ባለደቂቃ ለማየት እንሞክራለን። እሱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በማይሻር ቃሉ ያስተምረንና ይመክረን ይገስፀን፣ ቃሉን ይመክረን ዘንድ የእርሱ መልካም ፈቃድ ይሁንልን። እንግዲህ እኚህ ታላቅ አባት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በሌላ አጠራሮም ደግሞ አቡነ ገብረ ህይወት እየተባሉ የሚጠሩ አባታችን ጻድቁ የተወለዱት ግብፅ ንሂሳ በሚባል አካባቢ ሲሆን አባታቸው ስምዖን እናታቸው ደግሞ አቅሌሲያ ይባላሉ። እኚህ ቅዱስ አባት በቅዱስ መልአክ ብስራት በቅዱስ መልአክ አማካኝነት የተወለዱ በቅዱሱ መልአክ በቅዱስ ገብርኤል ብስራት የተወለዱ ታላቅና ጻድቅ አባት ናቸው። እናት በብዙ ጭንቀትና በሀሳብ ትኖር ነበረ። ነገር ግን ቅዱስ የሆኑትን አይላፍ አጋንንትን ተዋግተው ድል የሚነሱትን ክብራቸው ከመላይክት እንዳንዱ የሚሆነውን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን አምላካችን እግዚአብሔር ሰጥቷታል ማለት ነው እና አባታችን ገብረ ህይወት የጻድቃን አለቃ የቅዱሳን የበላይ የቅዱሳን ቀዳሚ እየተባለ ይነገርላቸዋል። ተጋድሎና ድንቅ ተአምራቸው እንደ ሰማይ ከዋክብት የበዛ ቅዱስ ሰው እንደሆኑ የቤተክርስቲያናችን አባቶች ያስተምራሉ ማለት ነው። የጻድቁን ክብር መናገር የሚችል እንዴት ያለ አንደበት ይሆን? መለስ ብለን ህይወታችንን ራሳችንን ስንጠይቀው በእኔ በኃጢአተኛው አንደበት በእኔ በበደለኛው አንደበት የጻድቁ ክብር እንዴት ይገለጻል እያልን ስለ አንደበታችን ኮልታፋነትና የጻድቁን ክብር መናገር ስላለመቻሉ ልናስብ ይገባል። እንደ እንደምንስ ያለ ብርሃና ብርሃና ነው የጻድቁ አባት ህይወታቸው ታሪካቸው ተጽፎበት የሚቀመጥ የሚለው ያስደንቀናል እና ዜናቸውንስ ለመስማት የሚችል የታደለ አንደበት፣ የታደለ ጆሮ እንደምን ያለ ጆሮ ይሁን። አባታችን ገብረ መንፈስ ቅዱስ ለ562 ዓመታት በምድር ላይ የኖሩ አምላካችን እግዚአብሔርን ሲያገለግሉና እሱን ሲያመሰግኑ የኖሩ አባት ናቸው። እህል ያልቀመሱ ምግባቸው ምስጋና የሆነላቸው ምድር ላይ ይህን ያህል ጊዜ ሲኖሩ ስለሚበሉት ምድራዊ ምግብ ስለሚመገቡት ተራ ምድራዊ ምግብ ያላሰቡና ያልተጨነቁ ጻድቅ አባት አባታችን አቡነ ገብረ መንፈስ ቅዱስ ልብስ ያለበሱ ሰውነታቸው ጠጉር አካላቸውን በጠቅላላ የሸፈነላቸው ሰውነታቸው በጸጉር የተሸፈነላቸው ቅዱስ አባት ናቸው። ሐዋርያዊ ሆነው ከግብፅ እስከ ኢትዮጵያ ብዙ ነፍሳትን ያዳኑ ለብዙ ነፍሳት ወንጌልን የሰበኩ ያስተማሩ አባት ሲሆኑ ሀገራችንን አስምረው ለመቶ አመታት በዝቋላ ባህር ውስጥ በዝቋላ ሐይቅ ውስጥ ቆመው ጸልየው አልቅሰው ለምነው አምላካችን እግዚአብሔር ሀገራችን ኢትዮጵያን እንዲምርላቸው የጠየቁ የመጨረሻ አረፍታቸው ምድረ ከብድ አካባቢ የሆነላቸው አባት እንደሆኑ የቅድስት ቤተክርስቲያናችን መጽሐፍ ይናገራልና ዋናው ነገር የአባታችን የአቡነ ገብረ መንፈስ ቅዱስን ህይወታቸውን የአቡነ ገብረ መንፈስ ቅዱስን ታሪካቸውን መተረክ ሳይሆን እግዚአብሔር አምላካችን የወደዳቸውን ቅዱሳን ምን ያክል ያከብራቸዋል፣ ለወደዳቸው ለቅዱሳንስ ምን ያክል ውለታ ይውልላቸዋል፣ የሚሉትን ነገሮች መመልከት ያስፈልጋል። የአቡነ ገብረ መንፈስ ቅዱስ ህይወታቸው በምድር ላይ የኖሩት 562 ዓመት በጠቅላላ የክርስቶስን ክብር የገለጸ አምላካቸው እግዚአብሔርን ያገለገሉበት ህይወታቸውን ለራሳቸው ሳይኖሩ አሳልፈው ለእግዚአብሔር የሰጡና ስለ እግዚአብሔር እያስተማሩ ስለ እግዚአብሔር አውቀው የኖሩ ቅዱስ አባት ናቸው ማለት ነው። ጻድቁ አባታችን ቅዱስ ገብረ ህይወት ወይም ደግሞ አቡነ ገብረ መንፈስ ቅዱስ ማለት ነው። በ562 ዓመታት ህይወታቸው እንደ ሐዋርያት ከምድር ከምድረ ግብፅ እስከ ኢትዮጵያ ድረስ ወንጌልን የሰበኩ በዚህም በሚሊዮን የሚቆጠሩ አይላፍ ክርስቲያኖችን ወደ ክርስትናቸው የመለሱ ወደ ክርስትና አምጥተው የጠበቁ ያስተማሩ፣ የመከሩ የእሳቸውን ፈለግ ተከትለው ብዙ ቅዱሳንና ብዙ ጻድቃን፣ ብዙ የእግዚአብሔር አገልጋዮች የወጡላቸው ጻድቅ አባት ናቸው በህይወታቸው። አጋንንትን ተዋግተው ድል መንሳት የቻሉ አጋንንትን ተዋግተው ማሸነፍ የቻሉ ለአጋንንት ያልተሸነፉ ቅዱስና ጻድቅ አባት ናቸው ማለት ነው። እንግዲህ ጻድቁ እንደ ሰማዕታትም ከካህዲያን ሰዎች መከራ ይደርስባቸው እንደነበረ መከራ እንደተቀበሉ የቤተ ክርስቲያን መጻሕፍት ይናገራሉ። እንደ ባህታውያን ለብዙ መቶ ዓመታት ሰውን ሳያዩ ቆይተዋል። ተለይተው ጸልየዋል። ለየት የሚሉ ግን የ ጽድቅ ሕይወታቸው ከአይላፍ አጋንንት ጋር ተዋግተው አጋንንትን ድል ማድረግ እንዲችሉ ያገዛቸው አባት ናቸው። ሰማይ እንደ ሰማይታቱ መከራ የተቀበሉ እንደ ባህታውያኑና በገዳም እንደሚኖሩ አባቶች ራሳቸውን በገዳም ወስነው የኖሩ እንደ ቅዱሳን ደቀ መዛሙርቱ እንደ ሐዋርያት ከግብፅ እስከ ኢትዮጵያ ድረስ ወንጌልን የሰበኩና ወንጌልን ያስተማሩ ድንቅ አባት ናቸው ማለት ነው። እንግዲህ የኒሂሳው ኮከብ ገብረ መንፈስ

እና ልዩ ክብር ስላላቸው ስለ ሀገሪቱና ስለ ሕዝቧ ፍቅር ሲሉ ለመቶ ዓመታት በዝቋላ መከራን ተቀብለዋል፣ ጸለየዋል፣ አምላካቸውን ለምነዋል። ምሕረትን ሲለምኑ ስጋቸው አልቆ በአጥንታቸው ቆሞ ነበረ ብለው የቤተክርስቲያን አባቶቻችን በታሪክ መጽሐፍ ነግረውናል። ሀገራችንም አስራት እንድትሆናቸው ተብሎ ለሳቸው በአስራት እየተሰጠች የቅዱሳን የአስራት ሀገር ነች ማለት ነው ሀገራችን ኢትዮጵያና ስለዚህም ነው ሀገሪቱ ውስጥ በየአካባቢው ሲቆጠር ከሁለት ሺህ በላይ አብያተ ክርስቲያናት በስማቸው ተተክለው ዛሬም ቅዱስ አምላካችን እግዚአብሔር የሚመሰገንበት ከሁለት ሺ በላይ ቅዱስ አብያተ ክርስቲያናት እና ገዳማት በስማቸው ሀገራችን ኢትዮጵያ ውስጥ ተተክለዋል ማለት ነው እና እንግዲህ በስምንተኛው መቶ ክፍለ ዘመን አካባቢ የተወለዱት አባታችን በተወለዱ በ562 ዓመታቸው ከዚች ምድር አርፈዋል። ከዚች ምድር ድካም አርፈዋል ማለት ነው እና እሳቸውም ሲያርፉ ቅዱሳን መላእክት በድናቸውን እንደ ገነዙና ጎልጎታ በተባለ ቦታ ላይ እንዳስቀመጡት አንዳንድ አባቶች ይናገራሉ። የአባታችን የአቡነ ገብረ መንፈስ ቅዱስ አጽማቸው የአቡነ ገብረ መንፈስ ቅዱስ በድናቸው ደግሞ እንዲሁም በኢትዮጵያ እንዳለም የሚናገሩ አባቶቻችን አሉ ማለት ነው እና እኚህ ጻድቁ አባቶቻችን አባታችን ከእግዚአብሔር ከአምላካችን በረከትን ዋጋን የተቀበሉበት እለት፣ ቃል ኪዳንን የተቀበሉበት እለት መጋቢት አምስት ቀን ይከበራል። ነገር ግን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በዓላቸው በጾም በአብይ ጾም ወቅት ይውላልና በአብይ ጾም ወቅት ውሎ በደመቀ ሁኔታ እንዳይከበር ያግዳልና ስለዚህ በደመቀ ሁኔታ እንዲከበር በዚህ አምጥተን በጥቅምት አምስት ቀን እናክብረው ብለው አባቶቻችን ተለዋጭ እለት ሰጥተውት በጥቅምት አምስት ቀን በድምቀት እንዲከበር አድርገዋል ማለት ነው። ያንንም እለት አስበነው አክብረ ነው እንላለን። ነገር ግን በዚህ እለት በዓሉን በደመቀው ሁኔታ የአባታችን የአቡነ ገብረ መንፈስ ቅዱስን መታሰቢያቸውን እናደርጋለን ማለት ነው። እንግዲህ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ሀገራችን ኢትዮጵያን አስምረዋል። ለቅዱሳን ለአባቶቻችን ምሳሌ አራያ ሆነዋል። እንዲሁም ደግሞ ብዙ ክርስቲያኖችን ከመናፍቃን ከተኩላኖች ክሻ ጠብቀዋል። ራሱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በተናገረው መሰረት ጻድቅ ብለናቸዋልና ጻድቅን ደግሞ በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛልና እኛ ዛሬ ጻድቅነታቸውን አምነን ተቀብለን ከቅዱሱ አባታችን ከአንበሳው አራዊትን ከእግራቸው ትቢያ ይመግቡ የነበሩ የማይደክሙትና ብርቱ አምላካችን እግዚአብሔርን ለማገልገል ስንፍናና ዝለት የሌለባቸው ቅዱሱ አባታችንን ዛሬ አስበናቸው አክብረናቸው እንውላለን ማለት ት ነው። አምላካችን እግዚአብሔር ስለ ጻድቁ ስለ አባታችን ስለ አቡነ ገብረ መንፈስ ቅዱስ እንድንነጋገር የፈቀደልን ስሙ የተመሰገነ ይሁንልን። በመጋቢት አምስቱ የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በዓል ላይ ሙሉ ታሪኩን ይዘንላችሁ እንቀርባለን ማለት ነው። አምላካችን እግዚአብሔር እስከዚህ ሰዓት ስለጠበቀን ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር።